ምግባር ያለው ቃል ወግ ያለው ቃል ማለት ነው። አንዳንዴ አክብረህ አንዳንዴ አክብረህ የምታወራው ሰውና ንቀህ የምታወራው ሰው የምትጠቀመው ቃላት ብቻ አንድ ዓይነት አይደለም። ችግራቹ ይሄ ነው። ምንድን ነው አክብረህ? ችግራቹ አይደለም። አድምጠኝ መጀመሪያ። እኔ እኮ አልጨረስኩም። ችግራቹ ጋር ከመድረስህ በፊት እኔ አልጨረስኩም እኮ። ሰው ልጅን አክብረው የምታወረው ቃልና ማናችንም ቢሆን ሰው ልጅ ንቀነው የምናወረው ቃል እኩል አይደለም። እኔ አንተን በአንተ በሽጭብ ተናድጄብ ላውገውዬ እያልኩ አላወራህም ገብቷል? ይህን የምጨምረው ለምትወደው ሰው ለምታከብረው ሰው ለራስ የምትለው ሰው ቃል ነው። ይህ የምጨምረው ፍቅር መግለጫ ቃል ነው ገብቷል። አንተ የምትለውን ነገር ማለት ነው ከማለት በፊት አውቄዋለሁ እያምን ምንድን ነው እኔ ከአንድ ይኸውልህ ከኖርማል ሰው ጋር የማወራው ኮንቨርሴሽን እና ለትምህርት የማወራው ኮንቨርሴሽን አር ቱ ዲፈረንት። እኔ ከማን እዚህ ጋር ገብቼ ሳወራ ወይ ሌላ ቤት ሳወራ ያንን ቃል ሲጠቀመው በትምህርት ደረጃ የምጠቀማቸው ቃላቶች እና በኖርማል ኮንቨርሴሽን የምጠቀማቸው ቃላቶች አርቱ ዲፍረንት ስቶሪ። ያን አግሬ አረጋለሁ። ያን አግሬ አረጋለሁ። በቃ እኔ እኮ ለትምህርቱ ግልጽ ሆነን እኔ ግልጽ ሆነን እንወያይ ብዬ በትምህርቱ ቦታ ላይ ማሰመር ከሆነ በኖርማል ቦታ ላይ እንደዛ ባወራ ኑሮ፣ ሄሌ አንድ ጥያቄ ልጠይቅ ሳልጨረስ፣ ለምን እንጠይቀው? ተመልሳለ፣ አንድ ላይ አድርገህ ትመልሷል። አሁን ወደ ወደ እንግሊዘኛውን ንግባና፣ አንድ ጥያቄ ልጠይቅ። የኤንግሊሽ ውንትን ላይ ምንድን ነው ያለው? ቫጄና ሰፖሲን ያለው ሁለቱም ይለያያሉ። ረላውገው በእግዚአብሔር ያ ይለያያሉ። እኔ ል ልከራከር አይደለም። በቃ ኦኬ፣ ከተለያዩ ኦኬ፣ ቀጥ ነው። አሁን ወደ መልስ ሂድ ወደ መልስ። የተናገርኩት ምንድን ነው? አንድ እኔ በማንኛውም አሁን ምሳሌ ጂጂ፣ አንቺ ቦታ ላይ እኔ ስመጣ እነዚህ አይነት ቃል አታዋሪዎች ሰምተሽን ታውቂያለሽ? ሰው ቤት ታየኛለሽ ሰው ቤት እንደዛ ስጠቀም ታያለሽ። እንዳያቀልሽ ያ ምንድን ነው የምለው በኖርማል ወሬ የምታወሪ ወሬ እና በትምህርት ደግሞ የምታወሪ ወሬ ይለያያሉ። እኔ እንደዛ ነኝ። የማስተምረው ሰዓት ላይ በቃ ስሙን ይጠቀማሉ። ነገር ግን ከማንኛውም ሰው ጋር ኮንቨርሴሽን ሆነሽ በምታወሪበት ሰዓት ላይ አንድን ሽማ አንድን በእድሜያቸው አዛውንት የሆኑን ሰውዬ አንተ ብዬ እንደማልጣራ በስሙ አልጣራ ብትሻል አንድን አዛውንት ሴትዮ አንቺ ብዬ እንደማልጣራ በስሙ አልጣራ። ነገር ግን ትምህርት ቦታ ላይ ደግሞ ሲሆን በስሙ ነው የምጠራው። ዳስተር ዲፈረንስ ሁለቱን ለይታችሁ ማወቅ። እኔ በቤቴ ስጣራው ና እሰው ቤት ስጣረው አይታችሁ ታውቃላችሁ። አክቹሊ መብት ነው እንደፈለክ መጥራት መብት ነው ለ ነው ዳስዮርንትን ነው ለ እንደፈለክ ጥራው። ግን እዚህ ጋ አሁን የምናወራው ምንን መሰለ? አሁን እኔ ቅድም የጠየኩ እኔ አሁን ለክኒ የእኛ ሶሳይቲ እንደ አንድ ቤተሰብ ነው የማየው። ገብተዋል አይደለ? እንደ አንድ ቤተሰብ ስለ ሁላችንም የሚያደግ ያደግነው አስተዳደግ ሀብታሙን በህለው ድሃውን በለው የምትበላው ምግብ ሊለያይ ይችላል እንጂ ማጆሪቲ ኦፋስ ዊ አር ሴም። ገብተዋል ያደግነው አስተዳደግ አንድ አይነት ነው። እኔ አሁን እንደዚህ ተሰብስበህ ለቅኝ ነው ከፋሚሊ ጋር ምናምን እንደዚህ ስሙን እየጠራ እንደማታስተምረው ወይም እንደማታወረው ላ እዚህ ጋር ደግሞ ስትመጣ ደግሞ ይሄ በላኪ ነው። እኔ ሞስሊ የሚመስለኝ ምን እንደው ተቃለ አሮን ኬር አይነት እንትን አለ አይደል? ነው ዚስ ኢዝ ማይ ቲንግ ይህን ነው የማደርገው ብለህ እንትን ነው የምታደርገው እና ፎር ሚ ስለኪኖ የኛ ማህበረሰብ ያደግንበት የመጣንበት ነገር አለ፣ ገብተዋል። ቅድም እንዳልኩ ነው፣ ገብተዋል። ብልግና ያልሆነውን ነገር ብልግና ተብለን ስላደግን ነው እስካሁን ድረስ የብልግና ነገር እያልን ጠራው። አንተ በምትለው ነገር ደግሞ ከሆነ ክሪስ ምንድን ነው የእኛ ማህበረሰብ ለሴክስ ትምህርቱ አእምሯችን ዝግ ስለሆነ መማር ስለሌለብን ነውር ነው ተብለን ስላደግን መማር የለብንም ነው እያልክ ያለእንት መማር የለብንም እያልኩ አለጋሶቹ ችሰኝ አዳምጠኝ። ያልከውን ምንድን ነው? በእኛ ማህበረሰብ የማይደረጉትን ነገሮች ወይንም የማይወሩትን ቃላቶች ማውራት የለብንም የምትለኝ ከሆነ በእኛ ማህበረሰብ ደግሞ ሴክስ ሀላል ስላልሆነ መወራት የለበትም ተብለን ስላደግን መማማር የለብንም እያልክ ነው። ለምን በማህበረሰቡ አይምሮ መሄድ አለብኛ? አንተ በምትለው ደረጃ ኬድኩ። አንተ በምትለው ደረጃ እኔ በማህበረሰቡ አይምሮ መሄድ አለብኝ። ያ ምንድን ነው? ስለ ሴክስ ነውር ነው ተብለን፣ ብልግና ነው፣ አጸያፊ ነው ተብለን አንድም ነገር ሳንማር ነው እዚህ ቦታ ላይ እየደረስ ነው። ሁልህም ስለ ሴክስ ተምረህ አይደለም? ችሎታዊ እንደዚህ ነው እንደዛ ነው የምትሉት ሴቶች ብትሆኑ ወንዶችን ባላችሁ በኤክስፔሪንሳችሁ ብቻ ነው እሱማ። ማንም ስለ ሴክስ ያስተማረ ትምህርት ቤት የለም። ቱ ቢሆነ ውጭ የምትመጣ ስለ ሴክስ ያስተማረ ትምህርት ቤት የለም። የሚያስተምረው ሪፕሮዳክሽን ያስተምረዋል የሰው ልጅ እንዴት እንደሚወለድ፣ የሴት ልጅ ብልት፣ የወር አበባ ምናምና የሚለውን ነገር ያስተምረዋል እንጂ ዶን ዱ ዳት አንተ አንተ እዚህ ጋር መተ እንደምታወራው ዶን ቶክ ላይክ ዳት። እውነቱን ነገር ከተባለ ግን መብቴ ነው ካልከኝ ያ መብት ነው። አሁንም እንትን እንኳ አልጋፋም ዳስ ዩ ራይት ገብተዋል። የፈለግከውን ነገር መናገር፣ የፈለግከውን ነገር የማድረግ መብት አለ። ግን ሪያሊቲው ምን መሰለ? ሪያሊቲ ቪ ቢሆን እንኳን ሴንሰርሺፕ የሚባል ነገር አለ። ገብተዋል። ቋንቋቸው ላይ ሁን። አንተ በምትለው መሰረት በእኛ ማህበረሰብ ሴክስ ነውር ነው ብልግና ነው መጥፎ አጸያፊ ነው ተብለን ስላደግን አልተማርንም። ስለዚህ በዛው መቀጠል አለብን ማለት ነው አንተ በምትለው ለምን በማህበረሰባችን አይምሮ ይደንጌም። እንደዛ እያልኩ ሳይሆን እኔ እንደዛ እያልኩ ሳይሆን፣ ግን ማለት ነው አሁንም መብት ነው። ግን እኛ ያደግንበት የመጣንበት ነገር አለ ገብቶሃል አይደል እኛ ያደግንበት what do you think እ ለምን ይመስላል? አሁን ቅድም ሰደቡኝ ስትላቸው የነበሩት ሰዎች የሰደቡ ለምን ይመስላል? ቲንክ ጠልተው ነው ወይ በግላቸው የሆነ መሬት ተካፍላቸው ነው ብር ወስደባቸው ነው ነው ለምን ይመስላል ይሰደቡ? እስ መልስ። ለምንድ ነው የሰደቡ ካለብኝ ጸባይ? ክሪስ፣ አንድ ሰው ጨርሶ ሲያወራ ነው የሚጨርሰው። የማወራው እኔ መቆራረጥ አሉት ሀሳቢ መሰራረቅ

ይኸውልህ አሁን አንተ በምትለው ምንድነው መሰለ በእኛ ማህበረሰብ ሴክስ ነውር ነው አጸያፊ ነው ብልግና ነው ተብለን ስላደግን አናወራበትም። ስለዚህ በማህበረሰቡ አሚሮ መሄድ ካለብን እንደ ማህበረሰባችንን ሁን እንደ ኮሚቴያችንን ሁን ካልን መማማር የለብንም ማለት ነው። ያ ማለት ሁላችንም ተያይዘን ገደል መግባት አለብን። ምክንያቱም በአሁን ሰዓት ላይ ትምህርት ባለመማማራችን ብቻ በጣም ብዙ አጸያፊና ብዙ ነገሮችን እያየ ነው። ቴሌግራም ላይ የምናያቸው ነገሮች ጉዳቱን አናቅም፣ ጥቅሙን አናቅም፣ ምን አንልም። ዝም ብለን አጉል አሜሪካንን ወይንም ዌስተርኖችን በማየት ብቻ የምናደርጋቸው የሚያደርጉትን ነገር ኮፒ እያደረግን ምንንም ሳይገባ ፖርን ላይ የምናየውን ኤክስፔሪያንሱ፣ ያንን ነገር እኛ ራሳችን እናደርገው እያለን የምናደርግ ማህበረሰቦች ነን። ስለዚህ በዛ እንቀጥል፣ አንማማር። ምክንያቱም የእኛ ማህበረሰብ ሴክስ ሲባል ነውር ነው፣ ብልግና ነው። አንድ ሰው እኔ ስሙ ስለጠራት ብቻ አይደለም ች ሴት እየሰደበች ስለ ሴክስ ስላወራውኝ። ስለዚህ ስለ ሴክስ የሚያወራ ሰው ባለጌ ነው የሚሰደብ ምናምን ከሆነ መማማር የለበትም እያልክኝ ያለ በማህበረሰብ ሄድ የምትለኝ ከሆነ አንማማር። ማማር እያልክኝ ነው። ለምን የኛ ማህበረሰብ ህግ ባህላችንም ሃይማኖታችንም ምናችንም አይፈቅድም ብሎ አይምሮን የደመደመበት ነገር ቢኖር እዛ ላይ እኔ ደግሞ ያን አደለውም። እኔ የምትማማር ከሆነ ትምህርት ላይ ከሆነ ትምህርት ነው። አሁን ምሳሌ፣ እኔ በስሙ ስለምጠራው ብቻ ሚድናይት ነው የምገባው፣ ሚድናይት ላይ ነው የምገባው እንደ ማንኛችሁም እንቅልፍ መተኛ ተንፈልጌው ሳልተኛ ፈልጌው አደለም። ግን እኩለ ሌሊት ላይ በአሜሪካን ያሉት ይተኛሉ። በኢትዮጵያ ላይ ያሉት ህፃናቶችን ነው የማወራው። ህፃናቶች ይተኛሉ። በኢትዮጵያ ላይ ያሉት ደግሞ ከጠዋቱ አንድ ሰዓት ስለሆነ የዛን ሰዓት ላይ ተኝተዋል፣ ወይ ወደ ትምህርት ቤት የሚዘጋጁበት ሰዓት ላይ ነው። ስልካቸው እጃቸው ላይ አይደለም። ስለዚህ እኔ የማወራው እነዛ ማህበረሰብ ሁለተኛው ደግሞ ምንድን ነው? ከ18 ዓመት በታች ከሆኑ የኔ ቤት እንዳይታይ። ሶስተኛው ደግሞ ቤቴ ልክ ገብተህ ስትገባ እንትን አለው አይደለ? ከውጭ የሚመጣው ጽሁፉ ያ ምንድን ነው? ይሄ የሴክስ መማማሪያ ቦታ ነው። ይህ የማይመቻችሁ ከሆነ እሱ አይባርጉ መሰዳደቡ ጥሩ አይደለም የሚላለ ከነዛ ውስቶች እኔ ሌላ ምንም ማድረግ አልችልም። ይቅርታ አድርጉልኝ። የማይመቻቸው አይመቻችሁ። በስሙ ጠርጬ ነው መስተማ የማስተምረውም ዶክተሮችንም እኔ እኔ ነኝ እኮ የምጠራው ዶክተሮች አሁን አይጠሩትም። እኔ ቤት እኮ አንተ መተ በስሙ ካልጠራኸው እንዳጠይቀኝ የምልጫ አለሁ። በፈለግከው ጥራው። እኔ ግን ግልጽ ሁኑ እና ተወያዩበት፣ ተማማሩበት ካልኩኝ እኔ ከእኔ መጀመር አለበት። እኔ ግልጽ ካልሆንኩኝ፣ እኔ ድብቅ ከሆንኩኝ እንዴት ነው ሌሎቻችሁን ግልጹ ነው ምለው እኔ መጨረስኩኝ። ግን አይምሮ ደሞ አታስቀይሩኝ። እኔ ላስቀይር አይደለም፣ እኔ ላስቀይር ሳይሆን እኔ ለኪ ነው የማይሆን ወይም ደግሞ በቃ ይሆናል ብዬ እንትን የማደርገውን ነው የምነግርህ ያለው አሁንም እየነገርኩህ እኮ ነው። እኔ አምናሰይን አታስተምር አምናሰይን አትማማሩ ወይም አትነጋገሩበት ነው አምናሰይ እንዳያ እኔ እንደዛ እያልኩ አይደለም። ግን ግን ለኪ ነው ብዙ ሰዎች ሲጣሉ ወይም ደግሞ አሁን ለምሳሌ ለሰይ እኔ አሁን አፌ ስከፍት ከብዙ ሰዎች ጋር ትጣልቻለሁ። ራይት አይኖ ለምን እንደሚጣሉኝ አውቃለሁ። ዝም ብል ግን የሚጣላኝ ሰው የለም። ራይት ግን ማለት ነው። አሁን አንተ ቅድም እንዳልኩ ነው ነው ለምን ሰደቡ ብዬ የጠየኩ፣ ለምን ሰደበች ሴትዮዋ ብዬ የጠየኩ ፎር ሪዝን ነው። አምና ሰይን አታስተምራቸው ወይም ደግሞ እንደዚህ አትናገር ምናምን እያልኩ አይደለም። ያ መብት ነው፣ የራስ ኢንተርኔት፣ የራስ ስልክ የራስ ሩም ነው ጠርተ የምታሰምራቸው የራስ ሰዎች ነው። ለኪ ነው የአንድ ሺህ ሰው ጆሮ ይዤ ዋው ለምን ተማራችሁ ብዬ መጮህ አልችልም። መብታቸው ነው። የሚሰማ ይሰማል አይደለም። ከዚህ በላይ እናት አባት ሬሳ ምናምን ሬሳ፣ ሬሳ ቆጭ ብሎ የሚሳደብ ሰው ብዙ ነው ያለው። ገብቷላል ሬሳ የሞተ ሰው የሚሳደብ ሰው አምና ሳይን መጥፎ ነው ምናምን እያልኩ አይደለም እኔ ማወራ ያለሁት ስለ ወርድ ስለ ቃላቱ ነው ማወራ ያለሁት። ንገብቷል አለ ስለ ቃላቶቹ ነው የሚጠቀመው። አሁን እኮ ምን አለ መሰለኝ ላውጋው። ትምህርቱን የሚያስተምርበት ለምንድን ነው አላማው ስለምንድን ነው ካልክ ጤናማ አብሶ ደግሞ አብዛኛው ዚህ ኮሚኒቲ ማህበረሰብ የትዳር አብሮ መቆየት አንደኛው ተጠያቂ የሚያደርገው ዋናውና ኮር ብሎ የሚያስቀምጡት ወሲ ባለመጣጣም ብሎ ነው የሚያስቀምጡት። ለምንድን ነው የሰው ልጅ በወሲብ ባለመጣጣም ትዳሮች እየተናጉ ያሉት ለምንድን ነው የሚል አላማና እሳቤ ይዞ ነው ሰብስቦ በቃ እሱ በገባው እሱ በተረዳው በይበልጥ በሙያ ደግሞ የተደገፉ ዶክተሮችን አምጥቶ ሲያስተምር፣ እኔ ቁጭ ብዬ ሲመሰረትም ቁጭ ብዬ አይቻልም። በቃላት ኢኮኖሚው ወይም ግልጽ በሚነግራቸው ነገሮች እንደ ጓደኛ እንደወንድም ከኛ ጋር ምኩን እንነጋገራለን። ኧረ እራት አታሳቅን እንላለን። ገብተዋል። ሌላ ቦታ ደግሞ ስናየው ደግሞ ለገው ደግሞ ምግባር ባለው ጨዋታ ነው። ምግባር ባለው ቃላቶች ነው ከሰው ጋር ኮሚኒኬት የሚያደርገው። ቆይቶ የገባኝ ነገር ቢኖር እኔ ማለት ነው። በቤቱ ግን ሲያስተምር ደግሞ ቃላትን ብልትን እከሌን እከሌ ነው እከሌን እከሌ ብሎ ነው የሚያስቀምጠው። በተገኘው ቦታ ላይ ደግሞ ስለዛ ኢሹም ሲያወራም ደግሞ ማይቸውም አላውቅም። ምን አለ መሰለኝ፣ ዋናው ዓላማው ጤናማ አስተሳሰብ ይዞ ከመጣ በኋላ ምንድን ነው የሚባል ነገር አለ። አደማመጡን ካወክበት ከመጥፎ ንግግሮች መል ላይም ጥሩ ነገር ታገኛለ ይባላል። ግን አላደገም። የክሪስም ደግሞ ንግግሩ ምንድን ነው? ማህበረሰቡ በእፍርት ነው ያደግነው። ገብቶሃል አይደለ? እንደዚህ አይነት ቃላቶች እየተሸማቀቅን ነው ያደግነው። አልተለመደም፣ በማህበረሰቡ በማጆሪቲው ደረጃ ማለት ነው። መለመድ አለበት። መለመድ የሌለበትም ሌላ አግሪመንት ነው። ያ ላውጋው ይመችል። እኔ ምን አገባኝ? ለምን የተጠራራችሁ ደሞ እንደፈለጋችሁ ዋል ቴንኪው። ትዳሪ መልሰልኛል፣ ባሌ እንዲይዞ አድርገኛል ምንን የሚሉ ሰዎች እንዳሉ አውቃለሁ። የሚያስተምረው እኔ መጥፎ ነው እያልኩት አለም። ትምህርት ጥሩ አለም አቁም ወይም እንደዚህ ምናምን ለኪ ነው እንትን ለማድረግ እየሞከርኩኝ በሚያውቀው ነገር ያስተማረ ነውዋላ ደሞ ተማሪዎች ከታች ቶሎ ነው የሚገባቸው። የሚገርም ነገር እንግዲህ ያው ይመች። ለማንኛውም አስተምራቸው በደምብ ላውቀው ቶሎ ነው የሚገባቸው። አሁን ጾሙ እስኪፈታልኝ ና እስከምንጀምር ቸኩያል። በደንብ ማስተምራቸው ጥሩ ነው። አሁንማ ዩቱብ ላይ እንገናኝ ጋይስ። አይ ካስተማርክ ቲክቶክ ላይ አታስተምር። ይኸው በነገራችን ላይ ሁሉም ነገር እኮ አንድ ኔጌቲቭ ኢምፓክት ይዞ የሚመጣ ነገር አለ። ሁሉ ሰው እኮ አክሴፕት አደረገ እኮ ነው። አክሴፕት ስታ ምንም፣ በየትኛውም ደረጃ ትምህርት መሆነ እውቅናህም እየመጣ ሲመጣ ሰዎች የሆነ ያህል ፐርሰንት አክሴፕት ያደርጓል የሆነ ሁሉን ሰው አስመሳይ፣ ሁሉን ሰው የምታስደስት ከሆነ አስመሳይ ነው። አስመሳይ ነው። አዎ ትክክል። ሁሉን ሰው ደግሞ የምታስከፋ ከሆነ የሆነ ስህተት ሰርታለህ፣ ማስተካከላል። ትክክል። ግን ግማሹን ካስደስትክ፣ ግማሹን ደግሞ ካስከፋክ፣ ስራን እየሰራ ነው። እኔ ግን አንድ ጥያቄ እግዚአብሔር እግዚአብሔር ይቅርታ አድርግልኝና፣ እግዚአብሔር ራሱ አላስደሰተንም። አሁን ሴቶችን ተመልከታቸው፣ ጸጉራቸውን የሚለጠፉት የአይን ጭገር የሚያደርጉት ቂጣቸውን የሚሰሩት ጡታቸውን የሚሰሩት በውጫቸውን የሚያጠፉ እግዚአብሔር ራሱ አላስደሰታቸውም። ስለዚህ እግዚአብሔር ያላስደሰተውን ማህበረሰብ ላውጎ እንዴት ነው የሚያስደስተው? ግን እንደዛ ሳይሆን የሆነ አንድ ጸሐፊ አለ። አሌክስ አብርሃም የሚባል ጸሐፊ ክሪስታ ቋለ ብዬ አስባለሁ። ዙቢዳ የሚል መጽሐፍ ላይ ዙቢዳ የሚል መጽሐፍ ላይ ምን አለ መሰለኝ አብዛኛው የአበሻ ወንድ አለ፣ አብዛኛው የአበሻ ወንድ ሴትነትን ሳይሆን የሚያከብረው ቆንጆ ሴትን ነው የሚያከብረው፣ አለ። እውነት ነው። ሴቶቻችን ሴትነት ካልተከበረ ቆንጆ ለመሆንና በወንድ ልጅ ለመከበር የማያደርጉት የማይቆፍሩት ነገር የለም። ችግሩ ከሴቱ ሳይሆን ከኛ ይመስለኛል። ሴትነት አናከብር ቆንጆ ለዚህ ቆንጆ ሴት ያለን ሽር ጉድና አመለካከትና ለአንድ የሴት የሱ አስቀያሚ ስራ የለው የአንድ ፉንጋ ሴትን ያለን አመለካከት እኩል አይደለም። ፉንጋ ሴትና ቆንጆ ሴት ብናስቀምጥ ለቆንጆዋ ሴት ሽር ጉድ እንላለን፣ ክብር እንሰጣለን፣ እንደ አዋቂ እናያታለን፣ ክብር እንሰጣለን፣ በጣም እንነጠፍላታለን። ፉንጋዋን ግን ይች ከዚህ ምናምን ልንል ሙላ እንችላለን። ስለዚህ ኤክስትራ ቢዩቲ ፍለጋ ማይቆፍሩት ጉድጓድ የለም። ስለዚህ ችግሩ ከኛ ከወንዶች እንጂ ከፈጣሪ ያለ አይመስለኝም። ለጎብይ ምን እና ለማንኛውም ባዮ ላይ ያለላችሁ ዩቲዩብን ሰብስክራይብ እያደረጋችሁ አስተምራቸው፣ አስተምራቸው ግን ላጎ አንድ ጥያቄ ጠይቅ እስኪ፣ ማለት ወይ ወይ ባይሉስ ምን ይሆናሉ? ይፈነዳሉ። ብዙ ያነበሽታለሁ ለወንዱም ለሴቱ ምን ይሆናሉ አሁን በሴቶቹ ላይ ከምንትመጣ ከሆነ ከመመለስ በፊት ቆይ ሶሪ ከመመለስ በፊት ክርስቲያን ራይት ኦርቶዶክስ ነው ራይት ሃይማኖትን ማውራት አሉት ኦኬ እኔ ሴክስን ሳስተምር ሃይማኖትን ባህል ጋር አውጥቼ ነው። ስለዚህ አሁን ሁለቱም የሁለቱም ፆታ ይለያያል። አሁንም ሴቶች ላይ የምንመጣ ከሆነ ሴት ልጅ ሴክስ በማታደርግበት ሰዓት ላይ ኤስትሮጅን ሌቭል ብላ ይጨምራል። ዶፒሚን እንኳን ሪሊዝ በተለያዩ ነገሮች ታደርጋለች። ነገር ግን የዛን ሰዓት ላይ አሁን የወራዊ ክፍያቸው ላይ ህመም ይበዛል። ቀጥሎ ደግሞ የእንቅልፍ መዛባትን ያመጣል። ከዛ ደግሞ የእሙሟቸው ብዙ ሴቶች አሁን ሲሉ ሰምተ ከሆነ ድንግልና የተመለሰ ብለው ያወራሉ ብዙ ጊዜ ካለማድረጋቸው የተነሳ ያለ ምንድን ነው ኤላስቲክ ስለሆነ ይሸበሸባል። በሚሸበሸብበት ሰዓት ላይ ከጊዜ በኋላ በምታደርግበት ሴክስ ሰዓት ላይ ህመምን ያመጣል። ለምን ያ የተጣበበ ነገር ሰፋ እያልከው ስለሚመጣ የዛን ሰዓት ላይ የመሰነጣጠቅ እንዲያመጣ ይችላል ከተሰነጣጠቀ ደግሞ የመድማትን ከደማ ደግሞ ወደ ፒች ሌቭሏን ኢምባላንስ የማድረግ ፒች ሌቭሏ ደግሞ ያው ተፈጥሮ የሰጣት ራሱን በራሱ አዝጆ ብሎ የሰጣት ስለሆነ ያንን ደግሞ ኢምባላንስ ከሆነ ወደ ጠረን መቀየር አሁን አንዳንድ ሴቶች እንዲህ ወንዶች ይቅርታ ያሸታል ምናምን ሲል ሰምተህ ታውቃለህ? ያለ ምንድን ነው ፔች ሌቭላቸው ኢምባላንስ በሚያደርግበት ሰዓት ላይ የሚመጣ ነገር። ስለዚህ ያንን ነገር ደግሞ ህክምና ላይ ሄደው የሞሙ ዶክተር ላይ ሄደው መድኃኒት ካሏቱ ወይም ደግሞ ካልጠቀቁት፣ አይቀየርም። ስለዚህ ብዙ ነገር አለው ጉዳት። ዝም ብለን አሁን የኢትዮጵያ ሴቶች እንደ ጀብድ የዛሬ አምስት ዓመት ስድስት ዓመት ሆኖኛል ካረብኩኝ ምናምን የሚባለው ጀብድ ነው። ጥሩ የትኛውን ሶርስ ነው አሁን ያነበብከው? እስኪ ለወንዱም ንገረኝ። ለወንዱስ ለእኛ እንደዛው ቴስቶስትሮን ሌቭላችን ይጨምራል ብዙ ነገር አለው። አሁን እኔ ሰው ቤት እንደዚህ ማውራት አሉድም እ በቤቴና በቤቴና ና ጠይቀኛ። ዶክተር ነኝ ብላለች መጣ አስተምር አምናት እኔ ዶክተር ነኝ። አዎ ቀጠሮ ስጠውና በቤት አስተምረው እኔ ዶክተር ነኝ። አዎ እኔ አሁን ማንም የሚያጠኝ በሰው ቤት እንደዚህ ማውራት አሉ። ስማ እኔ አንድ ጠጋይ ዋዝ ላይክ ሰባ ስድስት ሰባ ስምንት ዓመቱ እና ሂሉክ ያንግ ወጣት ነው የሚመስለው ሰውዬውና ወስደ ሴክሬት ብሎ ብለው ሲጠይቁት ምን መሰለ ያለው ነገር ሰውየው አይዶን ዱ ቱማች ሴክስ አለማለት ነው። ገብቷል። ቱማች አለማድረግ እና ሙሉ ለሙሉ አለማድረግ ሴክስ ማለት ምን ማለት እንደሆነ ገብቷል። ሰውየው ኤክስፕሌን ያደረገው ብዙ ሴክስ አላረግም ያለው እንጂ አይዶን ዱ ሴክስ